አሸናፊ ሀሳብ ያለው ማንኛውም አካል የሰላም አማራጭን ሊያስቀድም እንደሚገባ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ጥሪ ያቀረቡ። መንግስት ከጸጥታ መዋቅሩና ከህብረተሰቡ ጋር ተቀናጅቶ ባካሄደው ህግ የማስከበር እርምጃ በብሔረሰብ አስተዳደሩ አንጻራዊ ሰላም እየሰፈነ መምጣቱን የአዊ ብሔረሰብ አስተዳደር ገልጿል። የእንጅባራ ከተማ ነዋሪዎች መንግስት እየወሰደ ያለውን ህግ የማስከበር እርምጃ የሚደግፍ ሰላማዊ ሰልፍ አካሂደዋል ሰልፍ አካሂደዋል። ሳሙኤል አማረ ተጨማሪ ዘገባ አለው። የእንጅባራ ከተማ ነዋሪዎች መንግሥት እየወሰደ ያለውን ሕግ የማስከበር እርምጃ የሚደግፍ የድጋፍ ሰልፍ አካሂደዋል። ጽንፈኝነትን እናወግዛለን፣ ሰላም እንፈልጋለን፣ ልጆቻችንን ማስተማር እንሻለን፣ ጦርነት ይብቃ፣ የጥይት ድምፅ መስማት አንፈልግም የሚሉና ሌሎችም መልእክቶችን በሰልፈኞቹ ተስተጋብተዋል። በድጋፍ ሰልፉ መልእክት ያስተላለፉት ያዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው የተፈጠረው የጸጥታ ችግር ካደረሰው ሰብአዊ ጉዳት ባሻገር ማህበራዊና ኢኮኖሚያዊ እንቅስቃሴዎችን በማስተጓጎል የክልሉን እድገት እየገታ መሆኑን ተናግረዋል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ተስተጓጉሏል። በርካታ የግልና የመንግስት ሀብት ንብረትና ኢንቨስትመንቶች ወድመዋል። አርሶ አደሩ ያመረተውን ምርት የፈለገበት ቦታ ወስዶ እንዳይሸጥ ክልከላ ተጥሎበታል። በህብረ ብሔራዊነቱ ተጋምዶ በኖረው ማህበረሰብ መካከልም ለጊዜያዊነትም ቢሆን የአብሮነትና የማህበራዊ ትስስር እሴቶች መሸርሸር ገጥሞ ነበር። የጸጥታውን ችግር ተገና አድርጎ ብልሹ አሰራርነትና ብልሹ አሰራርና ህገወጥነት ወጥነት እንዲንሰራፋ ሆኗል። ከማህበረሰባችን የጨዋነት ባህል መገለጫ ፈነገጡ የዘርፊያና የሰዎች እገታ መጥፎ ልምምዶችም ተንሰራፍቷል። ችግሩን ለመቀልበስ በተሰሩ ስራዎች በብዙ የብሔረሰብ አስተዳደሩ አካባቢዎች አንጻራዊ ሰላም ሰፍኗልም ነው ያሉት። የአዊ ብሔረሰብ አስተዳደር ሰላም ወዳዱ ህዝባችንን ይዘን አሁን ለምንገኝበት አንጻራዊ መሻሻል በቅተናል። የክልላችን ድጋፍና ክትትልም ተጠናክሮ ቀጥሏል። ተጠብቀው የነበሩ አካባቢዎች ጸንተው እንዲቀጥሉ በማስቻል ሆኖም ግን በጽንፈኛው እጅ የተያዙ አካባቢዎች ላይ ደግሞ ገፍቶ በመሄድ ከጽንፈኛው ጋር የመጋጨት ልምምዳችን እያደገ መጥቷል። ከጽንፈኛው መንጋጋ የፈለቀቅናቸው ቀበሌዎቻችንም ተበራክተዋል። ታጥቀው የሚንቀሳቀሱ ወገኖች በግጭት የሚፈታ ችግር አለመኖሩን አውቀው ለሰላማዊ ውይይት ቅድሚያ እንዲሰጡና መንግስት ያቀረበውን የሰላም አማራጭ እንዲቀበሉም ጥሪ አስተላልፈዋል። በግጭት የሚፈታ ጥያቄ የለም፣ የሚፈታ ችግርም የለም። ለሰላም ቅድሚያ ስጡ። የማይማሩ ህፃናት ሰቆቃ ይሰማችሁ። በግጭት የምትሞተው እናት ድምፅ ይጥራችሁ። የህዝባችን ሞት ስቃይና እንግልት ልቦና ይስጣችሁ። ይብቃችሁ፣ ወደ ሰላም ተመለሱ። የክልሉ መንግስትም ሆነ ብሔረሰብ አስተዳደሩ የሰላም በራችንን ከፍተን ልንቀበላችሁና የታድሶ ስልጠና ወስዳችሁ የበደላችሁትን ህዝብ እንድትክሱ እድል የተመቻቸላችሁ መሆኑን ላረጋግጥላችሁ እወዳለሁ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ እና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በበኩላቸው የክልሉን ህዝብ ማህበራዊ እረፍት እየነሱ ለውጥን መፈለግ አግባብ አለመሆኑን ተናግረዋል። ነጻ እወጣለሁ እያልን ነጻነቱን የምናሳጣ ልጆቹ እንዳያስተምር አርሶ እንዳይዘራ ያመረተውን እንዳይሸጥ አልቅሶ እንዳይቀብር ደግሶ እንዳይድር ማድረግ ይህንን ህዝብ አይመጥንም። ታሪኩም ወጉም ባህሉም አይደለም። አሸናፊ ሀሳብ ያለው ማንኛውም አካል የሰላም አማራጭን ሊያስቀድም ይገባልም ነው ያሉት። ጥያቄዎች ቢኖሯቸው እንኳ በሰላማዊ መንገድ፣ በሰለጠነ አስተሳሰብ ጠረጴዛ ዙሪያ ብንመክር ከኛ አቅምና ውይይታ ውጪ የሚሆኑ አጀንዳዎች ሊኖሩን አይችሉም። አጀንዳዎቻችን የጋራ ናቸው። የሁላችንም አጀንዳ ድህነትን ማጥፋት፣ ሰላምን ማረጋገጥ እንዲሁም ደግሞ መብትና ግዴታችንን በማወቅ ከሌሎች ወንድሞቻችን ጋር ተከባብረን እና ተባብረን መኖር ነው። የሰልፉ ተሳታፊዎችም በክልሉ እየተካሄደ ያለው አውዳሚ ትግል ከዚህ በላይ ጊዜ ሊሰጠው እንደማይገባ ገልጸዋል። ህዝባችን የሚፈልገው ሰላምን ነው። አሁን ሁለት ዓመት እስካሁን ካለው አርሶ አደሩ በጣም እየተቸገረ እየተሰቃየ የተፈናቀለ ነው ያለ። የውጭ ወራሪያዎችም አልመጡም።

በድምፃችን ገልጸናል ማለት ነው። በድጋፍ ሰልፉ የከተማው ነዋሪዎች፣ የመንግስት ሰራተኞች፣ የሃይማኖት አባቶች፣ ፈረሰኞችና ሌሎችም የህብረተሰብ ክፍሎች ተሳትፈዋል።